ተቸግረናል እባካችሁ ጆሮ ያለ መስማት ይስማ። 10 15 ጅብ አንድ ጊዜ ነው የሚመጣብን። ያለ ጅቡ አምስት ሰዓት አካባቢ ሆናል። ቀኑን አላስታውሰውም። በተኛ ነበር። ድንኳን ተክለን ነበር። ከልጄ ጋር የምንተኛው ወደ አምስት ሰዓት አካባቢ ላይ ነው ድንኳኑን የቀደደብኝ። እስካሁን ድረስ ካህናት ማደሪያ የላቸውም። ካህናት ለሊት ተነስተው ለአገልግሎት ሲገቡ በዚህ ገደል ላይ አንድ ሰዓት 12 ሰዓት ተኩል ጀምሮ ጅብ ከጎሬው ወጥቶ መጮህ የሚጀምርበት ቦታ ነው። ከአጋንንት ስርዓት፣ ከተለያየ መናፍስት፣ ጥንቆላ፣ መተት የተሰራበት ነፃ የሚወጡበት ይሄ ቦታ ነው። ከጎዳና ላይ ከሰው አስተሳሰብ ወጥተው የነበሩ ሰዎች ራሱ መጥተው ተጠምቀው ድነው ወደ ቤተሰቦቻቸው ተጨምረዋል። ለመጠመቅ እምነቱ መነሳት አለበትና እምነቱን ሳነሳ ስጋውን ይዞ ቡድግ ብሎ ወደቀ ወደ መሬት። ቦርሳ ጠፍቶብኝ ነበር። ሰው ሁሉ ሲፈተሽ የለም ግን አቡነ ሀራ ድንግል ነገርኳቸው። ቦርሳው ወርቆ ተገኝቷል። ባርከኒ አባ መፍቀሬ ሊቃውንት አቡነ ሀራ ባርከኒ አባ

አሁን የምንገኘው አዲስ አበባ አያጣፈው ዋሻ ቡናህራ ድንግል ከዓለም ጫፍ እስከ ዓለም ጫፍ በተለይ ያኛውንም ገዳም እያስተዋወቃለ። ይሄ አዲስ አበባ አያጣፈው ዋሻ ቡናህራ ድንግል ነው። ስለዚህ እዚህ ነው ብዙ ሕዝብ እየዳነ እየተፈወሰ ያለው እዚህ የምንገኝበት ቦታ ነው። ኑ ዳኑ፣ ተፈወሱ፣ ትድናላችሁ፣ ሁሉ ነገር ይደረግላቸዋል። ምስክርነት በየአመቱ ብቻ ሳይሆን በየእለት በየእለቱ ከአመት እስከ አመት ሳይቋረጥ የሚሰጥበት ይሄ የበረከት ቦታ ነው። ታምሜ በቤቴ ውስጥ ስሰቃይ ነበር የቆየሁት። ዛሬ ትሞታለች ነገ ትሞታለች ሲባል አንድ እናት ጎረቤታችን ከዚህ መጥተው ነበረ። እሳቸው እምነቱን ሰጡኝ። አይ እኔ ራሴ ብድግ ብዬ መሄድ አለብኝ ብዬ ሰው ለምኜ ትራንስፖርት ለደጃቸው በቃው። አሁን ደጃቸው ስመጣ ደግሞ ቦታ አጣው። አባታችን መላከ ታቦርን ለምኜ ከዚያ አውደ ምረቱ ላይ ተቀምጬ ከዚያ ቦታ እያለሁኝ እምነቱን ከዚህ መጥቼ ወስጄ በራሴ ቀባሁት። ማደር አይበለው፣ በጣም ተሰቃየሁ። ከዚያ ሌሊቱ ሙሉ ሲጠዘጥዘኝ አድሮ በማግስቱ ለመጠመቅ እምነቱ መነሳት አለበትና እምነቱን ሳነሳ ስጋውን ይዞ ቡድግ ብሎ ወደቀ ወደ መሬት። ደንግጬ ለራሴ አየሁት ሙልል ያለ ነገር ነው። ከዚያ በኋላ እንዲስነካው ጎድጉዷል። ብድግ አርጌ እምነቱን ጨመርኩበት። የሆነ ልጅ ነበር አብሮኝ። እባክህ አንተ ልጅ ይሄ ምንድን ነው እንዴ? ማሆይ ተቆርጦ ወድቋል፣ እልል በሉና ንገሩት አለኝ። እኔ አሁን አይደለም የምነግረው ቃሌን የምሰጠው፣ ገዳሜ ህጄ ለጎረቤቶቼ ተናግሬ ሳበቃ ከዚያ ለእነሱ ምስክር ሰጥቼ መጥቼ ለደጁ ለምስክርነት እንዲያበቃኝ እናገራለሁ ብያልኩኝ አሁንም ስመጣ ይኸውና አባታችን አይተውኛል። ትናንት ነው የመጣሁትኝ። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ጨጓራም ካንሰር ነበረብኝ ትቶኛል። ምግብም እንጀራ አልበላም ነበር። እንጀራ ለመብላት እንደ ሰው ተሻምቼ ለመብላት አቅቶኛል። አምላከ ተክለ ሃይማኖት ራድእነት በአባታችን በአቡነ ሀራ ድንግል ገለራተ ራድእነት ለዚህ በቅቻለው ልጆቼ፣ በአራት እግር ቆሜ መሄድ ይዣለሁኝ። እንግዲህ እግዚአብሔር ለእኔ የደረሰ ለእናንተም እንዲደርስላችሁ ምኞቴ ነው። እኔ አይኔ ታሜ ሁሉ አብጦ ምግል የመገለ ስቃይ እግረኝ ሁለቱን አብጦ አይ ቦጣ ይገባ ቤት በቃ ጉርምጅ ቁጭ ብዬ አንድ የሆነ ዘመድ መጣ። የአምናሀራ ህክምና ደከመኝ ልጆቼ ይንደከሙ በኋላ አንድ ዘሆነ ዘመድ መጣ አምና አምናሀራ ባህል ጸበል አታውቅም? እንዲህ ያለችን አላውቅም አላውቅም አልኳት። ከዛ በይ ቆይ ጸበል አለን የመጣሁት እሰጥሻለሁ፣ ና መኩሪ። ከዛ በኋላ ሂደች ታጠቢ አለችኝ። በይ አሁን ስጢ ብዬ ልጄ ሂዳ ተከተላ ከሷ ጸበል ይዛችልኝ መጣች። አይኔ የተቀብቼ ሲያድር አይኔ ፎርጦ አደረ። በቃ ፎርጦ ፍርጥርጥርጥ ብሎ የአይኔ እንደዝሆነ ያደረ። እግረይ እበጡ ሌላ ነገር ነው በቃ አይወጣ አይገባ። ቤተ ክርስቲያን አይሳለም ምን አይሳለም። አሁን ግን መጥቶ ልጆች ያምጡቶ ዝጡልኝ ሄዱ ዝታጥቤ እግዚአብሔር ይመስገን በአንድ ጊዜ እግሬ የውተውኝ ዳንኩ። ሁለት እግሬ ዳንኩ። ብቻ ረግረ ግላል ትንሽ ለመሄድ እንትን የሆነ ያላለፈርኩም ብዙ እንጂ ድኜ አለው። በጣም ድኜ። አይችልም አይችልም። በጣም ቁሜ የመሄድ አይችልም ነበረ አሁን መሄድ ጀመርኩ። ይሄ ሁሉ አቆት ወጥቼ ታጥቤ መለስ አለ ወደ ታች አሁን እግዚአብሔር ይመስገን ድንግል አምናሃራ እኔን እንዲያዳኑ ለሁሉ የታመሚ ያዶንልኝ። የተመሰረተው በ2007 ዓመተ ምህረት ነው። በ2007 ዓመተ ምህረት ወደ ታች እንወርዳለን። መጀመሪያ ዋሻው ሰው ያልፈለፈለው በተፈጥሮ የነበረ ጂፕላስ ዋን ወይም አንደርግራውንድ የሆነ ዋሻ ነው። አሁን በመቅደስ አገልግሎት የሚሰጥ በመቅደስ አገልግሎት የሚሰጥ ነው። መጀመሪያ የተገኘው የቅዱስ ሚካኤል የሊቀ መላእክት የቅዱስ ሚካኤል ጽላት ነው የተገኘው። ከዛ በኋላ እንደምታዩት ሰዋራ እና በተራራ የተከበበ ቦታ ነው። ከታች ውስጥ ነበር የነበረው ካህናቶቹ አባቶቻችን ሊቃውንቱ ብርዱ ረሃቡ ጥሙ እየተፈራረቀባቸው ሰው ማየትም ስላልቻለ ለሶስት ዓመት አገልግሎት ሰጠ። ከዛ በኋላ ከአካባቢው የተከበሩ ምእመናን አሉና የአካባቢያችን ከእነሱ ጋር ተነጋግረው ቦታ በመስጠት ቅዱስ ሚካኤልና ልደታ ላይ ወጥተዋል። ከዛ አቡነ ሀራ ድንግል በድርብ ተደርበው ነበር የነበሩት ከቅዱስ ሚካኤል ጋር በምእመናኑ በደጋጎች ምእመናን ራእይና ህልም ከታየ በኋላ እንዴት ሶስት ዓመት የተቀደሰበት ቦታ ምድረ በዳ ይሆናል? በማለት የአቡነ ሀራ ድንግል ጽላታቸው ከዋሻው እንዲገባ በሀገረ ስብከቱ መመሪያ ሰጭነት በብፁዓን አባቶች መመሪያ ሰጭነት ወታች አቡነ ሀራ ድንግል ክርስቶስ ሰምራ ገብተዋል ማለት ነው። ቅዳሴ ቤቱ ተከብሯል ማለት ነው። የካቲት 11 ይሄ የሆነው ግን፣ ብዙ ህልም የሚታይ ነበር። በ11ም ብዙ ብዙ ታሪኮች ይፈጸሙ ነበረ፣ ሞትን ጨምሮ፣ በክረምት በረዶ በአካባቢው ብዙ የሚገለጹ ታምራቶች ነበሩና፣ ብዙ ራእይ አየን ህልም አየን የሚሉትን ሁሉ ህልመኛው ስለበዛ ብለን አልተቀበልናቸው ነበር። ስላልተቀበልናቸው ግን ብዙ ታሪኮች ተፈጽመዋል። በርካታ የቁጣ ታሪኮች ተፈጽመዋል በ11 ከዛ በኋላ የካቲት 11 እዚህ ካስገባን በኋላ ያ ቁጣ ሁሉ ቀርቶልናል። ቁጣ ሳይሆን የእግዚአብሔር ምረት ቸርነት ተዘርግቶልናል። ብዙ ምእመናን ከአራቱ ማዕዘን አቅጣጫ መጥተው ጸበል እየተጸበሉ እምነታቸውን እየተቀቡ ድነው ተፈውሰዋል ማለት ነው እና ከዛ በኋላ እንግዲህ የአቡነ ሀራ ድንግል በሰፊው ደግሞ ከኮሮና በሽታ ዘመን ጀምሮ እስካሁን በተለያየ ሚዲያ በተለያዩ የራሳቸው የአቡነ ሀራ ድንግል ልጆች በህዝቡም መልእክተኛ በመሆን አገልግሎት ተስተጋብቷል ከጫፍ እስከ ጫፍ ማለት ነው እና አሁንም ይሄ ትልቅና መንፈሳዊ አገልግሎት በተለይ ህዝብ ነፃ እየወጣበት ያለ ህዝብ ነው እና ነፃ እየወጣበት ያለ ቦታ ነው እና ይሄ ቦታ ሊስፋፋና ትልቅ ስራ ልንሰራ ይገባል። ማለት ነው እንግዲህ እስካሁን በዚህ መልኩ ነው ማለት ነውና እንግዲህ ከ ሁለት ሺህ ሰባት ጀምሮ እስካሁን አገልግሎት እየሰጠ ይገኛል ማለት ነውና አሁን ሁለቱንም ቤተ ክርስቲያን ራስ ራሱን አስችሎ የአቡነ ሀራ ድንግል ለብቻ፣ የቅዱስ ሚካኤል ለብቻ በጣም በቅርብ ርቀት ያለ እንደሌላውም ሁለት ቤተ ክርስቲያን በአንድ ቦታ እንዳለ ሁሉ የቅዱስ ሚካኤል የአቡነ ሀራ ድንግል በአንድ ግቢ ሁኖ ሊሰራ እቅድ ፕሮጀክት ተዘርግቷል ማለት ነው። የተለያዩ አዳራሾች እንዲሰሩ አዲስ ፕሮግራም ተዘጋጅቷል። ይሄም ደግሞ ፈንድሬዚንግ በፊታችን መጋቢት 21 በሃርመኒ ሆቴል ይካሄዳል። በተለይ በተለይ ደግሞ በውጭ ሀገር የምትገኙ የአቡነ ሀራን ታምር የምትሰሙ በተለይ ጸበሉም የደረሳችሁ ብዙ ታምራቶችን የደረሰላችሁ ሰዎች በዚህ አጋጣሚ ይህንም ቤተ ክርስቲያን ተባብረን እንስራላለሁኝ። በእውነት ይሄ ትልቅ መታደል ነው። በውጭ ያለን ሰዎች ደግሞ አቅሙ ስላለን እንደው መቼም እዚህ ሀገር ካለው ሰው ብንተባበርና ይህን ገዳም ብንሰራ እናተርፍበታለን። በተለይ ለልጆቻችን ከጡት ካንሰር፣ ከማህፀን ካንሰር ከዚህ በፊትም ከትግራይ በኩል መጣ አንድ ጓደኛችን ነበረ። በሰባት ቀን ነው ከካንሰር ከማህፀን ካንሰር ተፈውሳ ሄደችው። ባለቤቴ ሽንት ሰገር አከልክሎት ታሞ ሆዱ በጣም አብጦ ሐኪም ሁሉ ኦፕሬሽን ትሆናለህ ብሎት አሁንም ቀኑ አስራ አንድ ነበረ። ማታ ለሊት ተነስቼ አምናራ ጸበል ነበረኝና ያንን ጸበል በክዳን ትን የሚሰጠውት ያንን ስሰጠው ያ ኦፕሬሽን ተሆናል የተባለ ሆዱም ጎደለ፣ ሽንት ሰገራም ወረደ። እንደዚህ ሆኖ ድነልኝ። አባቴ አድነውልኛል። ትናንትና ደግሞ ስልኬን ወስደውብኝ ከቦርሳዬ እንደዚሁ በቃ እኔ አዝኜ ሊሄድ ስል ቦርሳዬ ማንም ተፈትሾ አልተገኘም። ከሴትዮዋ ተጥሎ ተገኝቶ እነሱም ላባቶቼ ሰጥተውኛል። እንዴ አይነት ታምር ተሰርቶልኛል። አባቴን አመስግኑልኝ። ጸበሉ እንደምታዩት ይሄ ነው። በቆርቆሮ ነው የታጠረው። ሌላ በምንም አልተሰራም፣ ግን እግዚአብሔር የተመሰገነ ይሁን በወዳጁ በጻድቁ በአቡነ ሐራ ድንግል እግዚአብሔር የምረት እጁን ዘርግቶልናል። ስለዚህ ይሄንን ቦታ አንደኛ ከየአለማቱ ከየክልሉ የሚመጡ ጸበልተኞች መጠለያ የላቸውም። አዳራሽ ለመስራት እባካችሁ ክርስቲያን የሆናችሁ ሌሎችም መታችሁ እየዳናችሁ ነውና፣ ሰው የሆነ ሁሉ እንኳን ሰው እንስሳት ሁሉ እየተፈወሰ ነው ለጅብ የተጣለ ፈረስ ሁሉ እምነታቸውን ተቀብቶ ድኖ እንደገና እያገለገለ የሚገኝበት ነው። ስለዚህ የአቡነ ሐራ ድንግል እንዲህ በአጭር ተናገረን ልንጨርሰው ስለማንችል ሁላችሁም መታችሁ፣ ዳኑ፣ ተፈወሱ። ሌላው እዚህ ቦታ ላይ የምታዩት ይሄ በቆርቆሮ በቆርቆሮ ነው። ይሄ ብቻ በቂ አይደለም። ሰፊ የመጠመቂያ ክፍሎች ለመስራት ዲዛይን እየተሰሩ ነው። ህንፃ ኮሚቴው ቆርጦ ተነስቷል። ስለዚህ አሻራ ማሰረፍ አለብን። ክርስቲያን ይሆን ሰው ይሆን ሁሉ በሙሉ ተሳታፊ እንድንሆን መጋቢት ሀያ አንድ የተጠራው ፕሮግራም የተዘጋጀው ለዚህና ለዚህ አላማ ነው። የአቡነ ሐራ ድንግል ቤተ ክርስቲያንና የቅዱስ ሚካኤል ቤተ ክርስቲያን ይሰራል፣ ደረጃውን በጠበቀ መልኩ እኛን ክርስቲያኖችን እምነታችን በሚመጥን በስርዓተ ቤተ ክርስቲያን መሰረት ቤተ ክርስቲያኑ ሁለቱም ቤተ ክርስቲያን የአቡነ ሐራ ድንግልና የቅዱስ ሚካኤል ይሰራል። ሌላው በርካታ ህዝብ እየመጣ ስለሆነ ጸበል የሚመጣው ህዝብ ማረፊያ አዳራሽ ያስፈልገናል። ተቸግረናል። ባካችሁ ጆሮ ያለ መስማት ይስማ። አዳራሽ የለም ማለት የምንቀመጠው ግማሻችን ሸራ ወጥረን ነው። ጅቡ በዛው ጥበቃዎች ባይኖሩና እግዚአብሔር ባይኖር ማደርም መንቀሳቀስም አንችልም። አስራ ሁለት ሰዓት ሽንታችን ሸንተን ለመግባት እንጂ ወይ አምስት ስድስት ሰባት ሆነ ነው እንጂ ጅብ አለበለዚያ ሽንት ቤት ደርሶ መመለስ አይቻልም። ሸራ ወጥረው ከቦታው አንፃር ከቦታው ጥበት አንፃር ቦታ ጥበት ነው። ጠባብ ነው ቤተክርስቲያኑ ገና እንትን ስለሆነ ቦታ ጥበት አለው። በዚያ ምክንያት ሰዎቹ ሸራ እየወጠሩ ነው ያለ ሸራ እየወጠሩ እያለ ድንኳኑን እየቀደደ ሰዎቹን እያስቸገረን ነው። እውነት ለመናገር እዚህ ዋሻው ብቻ አይደለም እንትን ጠበል ቦታ ብቻ አለም። ዋሻው ምማዶ እንደዚሁ ነው። አስር አስራ አምስት ጅብ አንድ ጊዜ ነው የሚመጣብን ያለ፣ ከዛም በላይ የሚመጣበት ወቅት አለ እና አሁን የተቸገርን አጥር የለውም፣ አልታጠረም እንደ ቤተ ክርስቲያኑ አቅም እንደ ማጣቱ አንጻር አጥር አልታጠረም። ሚካኤልም ሆነ እዚህም ሆነ ጅቡ በጣም እያስቸገረን ያለ። ከምንም በላይ እኔ እግዚአብሔር እንደው እሱ ጠብቆት ነው እንጂ ያሁን አህራ ድንግል ጠብቆት ና የቅዱስ ሚካኤል ጠባቂነት ነው እንጂ የእኛ ጠብቀን አድነነው አይደለም። ህዝቡን እግዚአብሔር እየጠበቀ ስለሆነ ከእግዚአብሔር ጋር እኛም እዚህ ቆመን ስንት ሰዎችን እያዳን ነው ያለ እና የጅብራት ሊሆንብን የሆነ በዚህ በዚህ ነው። ጠበልተኛ አሁን ብዙ ጠበልተኛ ይመጣል። ቀን በቀን ሰላሳ ሀያ ከዛም በላይ ነው የሚመጣው ከአርባ በላይ ከአምሳ በላይ የሚመጣ ጠበልተኛ አለ። ቦታ ሁላ የሚመለሳለ እውነት ለመናገር ማለት ነው። እና በጣም ችግር አለ። ችግሩ በጣም ከባድ ነው። የሰፋ ችግር ነው ያለው። ከአቅሙም አንጣር ከቤተ ክርስቲያኑ አንጣር እጥር የለውም። እጥሩን እንደው አቅም ያለው ሰው ቢመጣና ቢታጠር ለሁሉም ነጻነት ይሆን ነበረ። ያለው ችግር ሰፊ ነው። ችግሩ በጣም ከባድ ነው። ጅብ በጣም አለ። ሀይለኛ ጅብ አለ። ባለፈ አምስት ጅብ ሊበላን ቆርቆሮ ፓክ ሲል ሊበላን በስንት አበሳ ተሱ ተጓደኛ ጋር ሆኜ በስንት ክልክል ተከላከለ። እንሄዳን ነው አምስት ጅብ ከቦ ሊበላን ማማ የለንም? ምንም የለን ማደሪያ የለንም። እንዲሁ ከጅብ ጋር እየታገልን ያለን ነህ ነገር በጣም አስጊ ላይ ነው ያለን። እንደውም ታቦቱና ቅዱስ ሚካኤል ጋራ በነሱ ኃይል ያው እቃማ አላዘረፍንም። ያው ታግለን በጣም ሁሉ ነገር አድነናል። ለህይወታችን አስጊ ነው። ወደፊት በጣም ጅብ በሙሉ የሱ ቤት ነው ይሄ ዋሻ ሁሉ ይሄ። እና በጣም አስጊ ነው፣ አስጊ ላይ ነው ያለነው። ከጎዳና ላይ ከሰው አስተሳሰብ ወጥተው የነበሩ ሰዎች ራሱ መጥተው ተጠምቀው ድነው ወደ ቤተሰቦቻቸው ተጨምረዋል። እግዚአብሔር የተመሰገነ ይሁን። ከተለያየ በሽታ የዳነ የተፈወሰ ችግሩ የተፈታለት ቋጠሮው የተፈታለት ከአጋንንት ስርዓት ከተለያየ መናፍስት ጥንቆላ መተት የተሰራበት ነፃ የሚወጡበት ይሄ ቦታ ነው። ደረጃውን በደበቀ መልኩ በቂ የመጠመቂያ ክፍሎች ኖሯቸው አገልግሎት መስጠት አለበት። ሁለተኛ የካህናት ማረፊያ የካህናት ሌሊት አገልግሎት ሲሰጡ እዚሁ አድረው ወደ አገልግሎት የሚገቡበት መጸዳጃ ቤት፣ መታጠቢያ ቤት ሁሉ ያካተተ ሊኖር ይገባል። ምክንያቱም ካህናት በትክክል መንፈሳዊ የሆነው አገልግሎት መስጠት የሚችሉት እነዚህ መሰረታዊ ነገሮች ሲሟሉ ነውና። በሶስተኛ ደረጃ ህፃናት በዚህ አካባቢ ከላይ በኮንዶሚኒየም የምታዩት ከመንደር የሚመጡ ህፃናት የአብነት ትምህርት እዚህ እየተሰጣቸው ነው ያሉት። እነዚህ ህፃናት በየዛፍ ስር ነው አሁን እየተማሩ ያሉት። ለእነሱ ደረጃውን የጠበቀ አዳራሽ ተሰርቶ የአብነት ትምህርት ቤት በትክክል መሰጠት አለበት። የአብነት ትምህርት ብለን እናምናለን የበረከት ስራ ለመስራት መጋቢት ሃያ አንድ አለም አቀፍ ጎፈንድሚ በአርመኔ ሆቴል ተዘጋጅቷል እሁድ ነው። እንዲሁም ደግሞ የእመቤታችን ቀን ባርመኒ ሆቴል ዙሪያው ያሉ ቦታዎችን ለማካተት የአብነት ትምህርት ቤት፣ የካህናት ማረፊያ፣ ሁለቱም ህንፃ ቤተክርስቲያን ለመስራት እንዲሁም የጸበልተኛ አዳራሾች፣ ልዩ ልዩ አዳራሾች ለመስራት በከፍተኛ ተነሳሰናል። እኛ እንጀምራለን። ያስጀመረን እግዚአብሔር ማስፈጸሙ እንደማይቀር ሁላችን እናመናለን። ማኒ ፒፕል ሃ

ተስካር ጸሎተ ተክል የጋብቻ የጋብቻ ፕሮግራም በሚሆን ሰዓት አዳራሽ የለም። እንዲሁም አሁን ትሄዳላችሁ በሙሉ ጸበልተኛ ውጭ ላይ ነው እየተኛ ያለው። ብዙ ጸበልተኛ እየመለስን እስካሁን ድረስ ካህናት ማደሪያ የላቸውም። ካህናት ለሊት ተነስተው ለአገልግሎት ሲገቡ በዚህ ገደል ላይ አንድ ሰዓት 12 ሰዓት ተኩል ጀምሮ ጅብ ከጎሬው ወጥቶ መጮህ የሚጀምርበት ቦታ ነው። ከጅብ ጋር እየታገሉ ለሊት ይህንን አገልግሎት ይሰጣሉ። ስለዚህ ቦታው ዳር ላይ እንደመሆኑ መጠን አንደኛ የቤተ ክርስቲያን ተቀዳሚ ዓላማዋ ምንድን ነው? ወንጌልን ማስፋፋት ነው። ወንጌልን ማስፋፋት ደግሞ አገልግሎትን ለምእመን እንዲመች አድርጎ መስጠት ነው። ምእመናን እዚህ ቦታ መጥተው እየዳኑ ነው። እርግጥ ነው። ግን አሁን ባለው ሁኔታ ቅርብ ጊዜ እንኳን በየሜዳው ላይ በማደራቸው ምክንያት ጸበልተኞች አንዳንድ ከጅብ ጋር የመተናነቅ አይነት ነገር አንድ ገጠመኝ ሁሉ ገጥሞናል። ጅቡ አምስት ሰዓት አካባቢ ይሆናል፣ ቀኑን አላስታውሰውም። በተኛ ነበር፣ ድንኳን ተክለን ነበር። ከልጄ ጋር የምንተኛው ወደ አምስት ሰዓት አካባቢ ላይ ነው ድንኳኑን የቀደደብኝ። ስጮኸ ነው ጥበቃዎች መጥተው ወዳው አባረሩልኝ። እግዚአብሔር ማለት አቡነ ሀራና ቅዱስ ሚካኤል ደርሰው ነው ማለት ጅቡ በጣም ብዙ ነው፣ እንደ መንጋ ነው የሚመጣው። ግን በዛን ቀን እግዚአብሔር ረድቶኝ አንድ ጅብ ነው ሸራውን የላይኛውን ሸራ አልፎ የታችኛውን ሸራ ነው የቀደደብኝ ድንኳኑን። በዓለም ላይ ያሉ የአቡነ ሀራ ድንግል ወዳጆች ይሄንን ጥሪ ሰምተው ለዚህ ዓላማ በአንድነት ከምሽቱ ከቀኑ አስር ሰዓት እስከ ማታ ሁለት ሰዓት ላይ በመጋቢት 21 በሀርመኒ ሆቴል የራት ግብዣ ስነስርዓት አዘጋጅተን እዛ ላይ ምእመናን የልባቸው የፈቀደላቸውን አስተዋጽኦ እንዲያደርጉ አመቻችተናል። ከምሽቱ ሶስት ሰዓት እስከ ሌሊቱ ስምንት ሰዓት ወይም ሰባት ሰዓት እንደቻል ነው እግዚአብሔር እንደፈቀደልንና ሆቴሉ እንደፈቀደልን መጠን ዓለም አቀፍ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ለዚህ ሀሳብ ሰው መሆን ክርስቲያን መሆን ብቻ በቂ ነው። ሁላችሁም ትልቅ የለ ትንሽ የለ ተሳተፉ። በውጭም በሀገር ውስጥም ያላችሁ መጋቢት 20 ቀጥታ ስርጭት ይተላለፋል። በዚህ እንድተሳተፉ መልእክታችን እናስተላልፋለን። መጋቢት 21 ይስተላለፋል ማለት ነው። ሌላው ያልመጣችሁ ኑ፣ ዳኑ፣ ተፈወሱ። ያልሰማችሁም ስሙ። አቡነ ሐራ ድንግል አያጣፈው ዋሻ አቡነ ሐራ ድንግል። ይሄ የእግዚአብሔር ግሩምና ድንቅ ስራ ነው። ኑ ትራዮ ግብሮ ለእግዚአብሔር ኑ የእግዚአብሔርን ድንቅ ስራ ተመልከቱ። በዚህ ዘመን ከካንሰር ከኤችአይቪ ከተለያዩ ልዩ ልዩ በሽታዎች እየዳኑ እየተፈወሱ እንዲሁም በአጋንንት ስርዓት የታሰሩ እየተፈቱ ያሉበት ቦታ ይህ በተራራ የተከበበው አያጣፎ ዋሻ አቡነ ሐራ ድንግል የሚባል በዚህ ዘመን አቡነ ሐራ ድንግል ከበፊቱ የበለጠ የተገለጡበት ዘመን ነው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን ያያችሁት ቅድም ተሰልፎ የነበረው ምስክርነት የሚሰጥ ህዝብ ነው እና አሁንም ይሄ ከበፊቱ የበለጠ ከፍ ይላል ከበፊቱ የበለጠ አገልግሎታችን ይስፋፋል ማለት ነው በሰፊ ቦታ ሰፊ ህዝብ ሰፊ አገልግሎት እንድንሰጥ ግን ዙሪያውን ያለው አካባቢ ቦታዎች ወደ አቡነሃራ ድንግል ወደ ቅዱስ ሚካኤል ገቢ እንዲሆኑ መልእክታችን እናስተላልፋለን። ከላይ ቅዱስ ሚካኤል አለ፣ እታች አቡነሃራ ድንግል አለ። በአንድ ሰበካ ጉባኤ በአንድ አስተዳደር ጽፈት ቤት የሚመራ ነውና በዚህ መሰረት አቡነሃራ ድንግልና ቅዱስ ሚካኤል ያለውን ቦታ አገናኝተን ሰፊ አገልግሎት ለመስራት መልእክታችን ለማስተላለፍ እንፈልጋለንእና ለዚህ ስራ ሰው መሆን ክርስቲያን መሆን በቂ ነው። እና ሁላችሁም እንድትሳተፉ በእግዚአብሔር ስም መልእክታችን እናስተላልፋለን።